በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እያላችሁበት እንደምንቆያችሁ ዛሬ እግዚአብሔር ቢፈቅድ የዕብራውያን መልእክት ጥናታችንን ምዕራፍ አራት ከቁጥር አራት ጀምሮ ያለውን እናያለን። እግዚአብሔር በብዙ እንደሚባርክ እግዚአብሔር በብዙ እንዲያግዝ እግዚአብሔር በብዙ እንደሚሰራ እናምናለን። በሆነ ሁሉ ክብሩን ለእግዚአብሔር እንሰጣለን። በዚህ አገልግሎት ከተባረካችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ መልእክቱን፣ የእግዚአብሔርን ሀሳብ በሚገባ ማዳመጥን እንዳትተዉ በእግዚአብሔር ፍቅር አደራ እንላለን። የእግዚአብሔር አገልግሎት ወደፊት እንዲሮጥ እጅ እግር አንድ በት የምንሆን እኛው የክርስቶስ የአካሉ ብልቶች ነንእና እግዚአብሔር ባሳሰባችሁ ጉዳይ ላይ ልባችሁና እጃችሁ በሞላ መንፈስ ቅዱስ በዘርጋላችሁ መጠን አግሎቱን ለማገዝ በስክሪኑ ላይ ባለው አካውንት ማስገባት ትችላላችሁ። ስክሪኑ ላይ ባለው ስልክም ኮንታክት ልታደርጉን፣ የምክር አግሎትም ልጠይቁን፣ ሀሳብ አስተያየት ልሰጡን ትችላላችሁ። እግዚአብሔር በነገር ሁሉ የተባረከና የተመሰገነ ይሁን። የዕብራውያን መልእክት ጥናት ምዕራፍ አራት ከቁጥር አራት እኛስ ያመንን ወደ ረፍቱ እንገባለን። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔርም በሰባተኛው ቀን ከሥራው ሁሉ አረፈ ብሏልና፣ በዚህ ስፍራም ደግሞ ወደ ረፍቴ አይገቡም። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ፣ ቀድሞም የምሥራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ፣ ዛሬ ድምፁን ብትሰሙ ልባችሁን ልከኛ አታድርጉ። በፊት እንደተባለ ይህን ከሚያህል ዘመን በኋላ ዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳረፏቸው ኖሮ ቢሆንስ ከዚህ በኋላ ስለ ሌላ ቀን ባልተናገረ ነበር። እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ዕረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና። እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ። እስከ ቁጥር 11 ነው ያነበብ ነው። እንግዲህ እስራኤልን የምድረ በዳ ጉዞ እያነሳ ጸሐፊው እነኚህ ከአይሁድ ወደ ክርስቶስ የመጡትን አማኞች ከፈተና የተነሳ ልባቸው የተርገደገደ ማምለጫ ወይ ደግሞ ፈተናውን ማቀዝቀዣ መንገድ የሚፈልጉ የመሰሉትን እነዚህን ሰዎች ያበረታቸዋል እና ግን የሚያነሳላቸው እንደ ምሳሌ ከእስራኤል የምድረ በዳ ጉዞ ተማሩ እስራኤል ባለማመናቸው ተስፋ እኮ ተቀብለዋል የመግባት ተስፋ የመውረስ ተስፋ የመሻገር ተስፋ ተቀብለዋል ነገር ግን ተቀብለው እያለ በምድረ በዳ ነው የቀሩት ያ የመጣው ከምንድን ነው? ካለማመናቸው ነው። እና እግዚአብሔር በሰጣችሁ ተስፋ ላይ እመኑና ተደገፉ፣ እግዚአብሔር ያሳርፋችኋል። እረፍታችሁ እሱ ነው እንጂ እናንተ የምታመጡት መፍትሄ ከፈተናም ከችግርም አያሳርፍም። እስራኤል አርባ ዘመን ሲጓዙ ጉዟቸው በሙሉ የሰልፍ ነበር። አንደኛውን ሲያሸንፉ ሌላ ሌላው ሠራዊት ሲሰለፍባቸው ሲያሸንፉ ሌላ ሌላ ቦታ ደግሞ ሲሄዱ ተግዳሮት የሚሆንባቸው ፈተና የሚሆንባቸው የሥጋ ጉዳዮች ምግብ፣ መጠጥ አሊያም ደግሞ ማለፍ የማይቻል ባህር አሊያም የማያልፉት አጥር ይገጥማቸው ነበር። ነገር ግን አንዱንም ሳይሻገሩ አልቀሩም። ለምን? የተስፋውን ቃል የሰጠው እግዚአብሔር ሊፈጽም ታምኖ ራሱን ታምኖ ነው ያወጣቸው እና በራሱ ኃይል አድርጎታል። ነገር ግን እነሱ ተደጋጋሚ ይህን እግዚአብሔር የሰጣቸውን ነገር መቀበል ሰላቃታቸው ነው የቀሩት፣ ይልና ወደኋላ መለስ ብሎ ስለ ሰንበት እረፍት ይናገራል። ስለ ሰባተኛው ቀን ይላል። በአንድ ስፍራ እግዚአብሔር ከሥራ ሁሉ አረፈ ይላል። ያው የምናየው ዘፍጥረት ምዕራፍ አንድ ላይ የምናየውን ነው። አረፈ ይላል። አሁን አረፈ የሚለው ያው ሰንበት ነው። ሰንበት ማለት እረፍት ማለት ነው። አረፈ አሁን ደግሞ የእኛ እረፍት የእግዚአብሔር መንግስት ነው። የምናርፈው የእግዚአብሔር መንግስት ነው። ስለዚህ ዛሬ ብሎ ሲቀጥር ይላል። እንግዲህ ዛሬ ብሎ ሲቀጥር ያንን የብሉይ ኪዳኑን እግዚአብሔር በመጀመሪያው አረፈ የተባለውን እረፍት አይደለም። ለእግዚአብሔር ሕዝብ ሌላ እረፍት፣ እውነተኛ እረፍት አለው። እስራኤል ከነዓን ሲገቡ ከነበረባቸው ጫናና የስጋ ፈተና ተግዳሮት እንዳረፉ ዛሬም ድረስ እኮ አርፈዋል። ያው ብዙ ነገሮች በዙሪያ ቢኖሩም እዛ ባንገባም አርፈዋል። አገር አልባ አደሉም፣ አገር አላቸው በእረፍት ነው ያሉት። ስለዚህ እግዚአብሔር ደግሞ ሌላ እረፍት አለ ብሎ ሲያስብ ወይ ደግሞ ሲናገር እግዚአብሔር የሚያዘጋጀልን ሌላ እረፍት እንዳለን እንድናስብ ያስፈልጋል። በዚህ ዓለም ውስጥ በእግዚአብሔር ቤት ውስጥ በወንጌል አገልግሎት ስንጓዝ ብዙ ተግዳሮቶች ሊያጋጥሙን ይችላሉ ነገር ግን ተስፋ የምናረገው እግዚአብሔር ያዘጋጀልን እረፍት አለ። አዎ ነፍሴ ሆይ ወደ ረፍትሽ ግቢ አለ የሚለው ኑ እናንተ የአባቴ ባሮች ኑ ግቡ ወደ አባታችሁ ደስታ ግቡ የሚባል ረፍት ገናኮ በሰማይ አለ። ያንን እያሰብን እንድንጓዝ የዚህን ዓለም ፈተና እንድንቋቋም የሚያደርገን ያ ነው። ለዚህ ነው ቅዱስ ጳውሎስ ሲናገር ሊገለጥ ካለው ክብር አንጻር ሲታይ የአሁኑ ዘመን መከራ ምንም እንዳይደለም ትንሽ ነው አይለም ምንም እንዳይደለ አስበዋለሁ አለ ለምን የሚጠብቀን ክብርና እረፍት አሁን ከሚገጥመን መከራ ጋር አይገናኝም ለዚህ ነው እኮ እምባዎችን ከአይኖች ሁሉ ያብሳል የሚለው እምባ ይረሳል ለቅሶ ዘመን ይረሳል እርጅና ድካም ህመም መከራ ሁሉ ምን ይሆናል ይረሳል ዘላለማዊ እረፍት የእግዚአብሔር ህዝብ ይጠብቀዋል እና ዛሬ በገጠማችሁ ተግዳሮትና የወንጌል ተቃውሞ ያንን ያቀዘቀዛችሁ መስሏችሁ ከዋናው የዘላለም ረፍታችሁም እንዳትሉ እንዳትጎድሉ ነው የሚለው። ከዚህ በኋላ ባለው ክፍል መደዳ የምንመለከተው እስራኤልን የምድረ በዳ ነገራቸውን እያነሳ ከነሱ ጋር እያሳየ ተጠንቀቁ እያለ ነው የሚናገረው። እግዚአብሔር አረፈ ይላል። አረፈ ማለት ምን ማለት ነው? አረፈ ማለት እኛ የለንበር ነው አይነት አገላለጽ ነው። ማለትም አሁን አረፍኩ ስንል ደክሞ የነበረ ድካሜን ለማስታገስ አረፍኩ እንላለን። እግዚአብሔር ታዲያ አረፈ በሰባተኛው ቀን ሲባል ከድካም በኋላ የመጣውን እረፍት ነውን? አይደለም። ምክንያቱም እሱ እግዚአብሔር ስለሆነ አይደክሞም። ምን ማለት ነው እግዚአብሔር አረፈ የሚለው? በእውነት እግዚአብሔር ለሰው ያዘጋጀው ለሰው ያሰበውን ሰውን በከበረ ማንነት ፈጥሮ በከበረ ስፍራ አኑሮ በክብር ሊያኖር ያቀደውን ያዘጋጀውን የነደፈውን እንበለው፣ ያንን ምን አደረገ? ጨረሰ፣ አጠናቅቆ ጨረሰ ማለት ነው። ያ ነው እንጂ እግዚአብሔር የሚደክመው ከሆነ እግዚአብሔር አንድ ቀን ሆነ ደግሞ ሁለተኛ ቀን ሆነ እያለ እግዚአብሔር ፍጥረትን ለመፍጠር የግድ ስድስት ቀን ያስፈልገው ነበር። እንዴ! በእግዚአብሔር ዘንድ እኮ እንደ ዓይን ጥቅሻ ነው። በመጨረሻው ዘመን እኮ ጌታ ሰማይና ምድርን ሲያዛቸው ዞር ይላሉ፣ ሲጠራቸውም እንዲ የመጡት ለሱ ቀን አይገዛውም። እግዚአብሔር የቀናት ባለቤት ነው፣ ሊገባን ይገባል። እግዚአብሔር በዚህ ዓለም ሐሳብና አሰራር ድካምና ጊዜ የሚገመት አይደለም። እግዚአብሔር ዘመንን እንደ ሸማኔ የሚጠቀልል የዘመናት ፈጣሪ ነው። በመጀመሪያ እግዚአብሔር አለ የሚለው በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲል ከሰማይና ከምድር በፊት የተፈጠረው መጀመሪያ ነው። እግዚአብሔር ዘመንን የሚፈጠረ ዘመንን የሚቆጣጠር ስለሆነ እሱ አንድ ቀን ደሞ ወይን ጨረሱ ሁለት ቀን የሚያሰኘው ስለ አይደለ። ነገር ግን ሁሉን በእቅድና በፕላን መስራትን ለእያንዳንዱ ቀን ያሰብነውን ያዘጋጀነውን ነገር ምን ማድረግ ሰርተን መጨረስን ሊያስተምረንም ሊያሳየንም ሁሉን በፕላን ነው አንዳንዴ ልንማር ይገባል። ከእግዚአብሔር ፍጥረት አሰራር ላይ እኮ ምን እንማረዋለን? እሱ ሁሉን የሚችል አምላክ ሁሉን የሚያደርግ አምላክ ሁሉን ምን አርጓል? በየተራ በስርዓት ነው የፈጠረው። ድብልቅልቅ አላደረገው። ዝም ብሎ መጀመሪያ ሰውን አላመጣም ሰማይና ምድርን የፈጠረው። ወይ ደግሞ ዝም ብሎ ሰማይና ምድርን ሳይፈጥር ዝም ብሎ ከዋክብትን አላመጣቸውም። ከዋክብት በሰማይ የሚሆኑት። ወይ አሶችን አልፈጠረም። አሶች በውሃ የሚሆኑት የግድ ምድር መፈጠር አለበት ሁሉ ነገር እቅድ ያለው። ክብር ለእግዚአብሔር። እንደ እግዚአብሔር ያለ ጥበበኛ፣ እንደ እግዚአብሔር ያለ አዋቂ፣ እንደ እግዚአብሔር ያለ ከአእምሮ በላይ ያለ ጥበብ ባለቤት ማንም የለም። ስለዚህ ያስተምረናል። መቼም መማር ካለብን መጀመሪያ መማር ያለብን ከእግዚአብሔር ነው። ሌላም እንማር ብል መማር ያለብን ከስነ ፍጥረት ነው። ምክንያቱም ስነ ፍጥረትም ቢሆኑ የእግዚአብሔር ማንነት ማሳያ የጥበቡና የችሎታው የኃያሉነቱ መገለጫ ሰሌዳዎች ናቸው። ስለዚህ እግዚአብሔር መጀመሪያ ብሎ ዘመን የፈጠረ አምላክ ስለሆነ እሱ በዘመን የሚገዛ ስላይደለ፣ ነገር ግን ለእኛ ሁሉን በጊዜ ሁሉን በሰዓት ሁሉን በስርዓት በየተራ መስራትን ሊያለማምደን እንጂ አንዴ ትርምስምስ አሁን እኮ ብዙዎቻችን ችግራችን የብዙዎቻችን መስራት የምንፈልገው ብዙ የሆና እናተረማምሰዋለን ቤት የሚሰራ ሰው ቆርቆሮን አስቀድሞ ቢያመጣ ቦታው ይያዛል ነገር ግን መጀመሪያ ድንጋይና ኮረት ብረትና ሲሚንቶ ሁሉ በየደረጃው ነው መጨረሻ ላይ ነው የፊኒሽ እቃዎች የሚመጡት እንጂ መጀመሪያ ላይ አምፖልና ወይ ደግሞ መብራቶች አይመጡ የፊኒሽ እቃዎች ቀለሞች አይመጡ አንዳንዴ ትርምስምስ እንላለንኛ እግዚአብሔር ይህንን ያስተምራል። በአሰራሩ ውስጥ የምንመለከተው ይህንን የእግዚብሔርን የእግዚአብሔርን አሰራር ነው የምንመለከተውና እግዚአብሔር ቀንን ገድቦት ሳይሆን ሁሉን በስርዓት መስራትን ሊያሳየን እንደሆነ እንመለከታለን። እና ያኛው እረፍት ለእግዚአብሔር ለሰው ያዘጋጀው ነው። ሰማይን፣ ምድርን፣ እንስሳትን ሁሉ ፈጠርና መጨረሻ ላይ ባለቀና በተዘጋጀው ነገር ውስጥ የሰውን ልጅ አመጣው። እንግዲህ ክርስቲያኖችስ እንዲሁ የመጀመሪያው አዳም ባለቀ በተሠራ ነገር ውስጥ እንደመጣ እና ለእሱ ረፍት እንደሆነለት እግዚአብሔር አረፈ ያለው ሰው የተዘጋጀው እንደሆነ፣ ለእኛም ደግሞ ሌላ ረፍት ይጠብቀናል። እግዚአብሔር ሌላ ረፍት ምን አድርጎናል? አዘጋጅቶ ይጠብቀናል። ያ ረፍታችን የት ነው? ሰማያዊ መኖሪያችን ነው። ዛሬ ያ ሰማያዊ መኖሪያችን ገና ትመጣለች። እግዚአብሔር ይመስገን። እስራኤል ግን የተነገረላቸውን የምድሪቷን እንኳን የረፍት ስፍራ ያልወረሱት ባለመታዘዛቸው ነው፣ አለመታዘዛቸው ነው። ከኢያሱና ከካሌብ በቀር ኢቭን ራሱ ሙሴ ከሩቅ አይቷት ረፍት አገሩ ሳይረግጥ የቀሩት ባለመታዘዝና ባለመታመን ነው። ሙሴ ባለመታዘዝና ባለመታመን ባልም ግን ከእስራኤሎች አለመታዘዝና አለመታመን የተነሳ ከመጣበት ጫና የማይገባውን ነገር ተናግሮን አድርጎ ቀርቷል። ዛሬም የተነገረን የምሥራች ቃል አለ። የዘላለም እረፍት አለን። ያንን የዘላለም እረፍት ለመውረስ እነኚህ አይሁድ ክርስቲያኖች ሊገባቸው የሚገባል። እግዚአብሔር በክርስቶስ የማዳን ሥራ ዘላለማዊ ሕይወት እንዳለ ሲገልጽላቸው ያን እረፍት ለመውረስ ወደዚያ እረፍት ለመግባት ምን ያስፈልጋቸዋል? በእምነት እንደተቀበሉ ሁሉ በእምነት ታዘው መጓዝ ይጠበቅባቸዋል ስለዚህ ዛሬ ብሎ ሲናገር ዛሬ ብሎ ሲናገር በዚህ ዘመን ላለን ምናችን ነው ማስጠንቀቂያ ነው ለምን ከዚያን ዘመን በኋላም ዛሬ ብሎ ስለ አንድ ቀን እንደገና ይናገራልና እግዚአብሔር እየተናገረ ነው ስለዚህ ዛሬ ድምፁን ብትሰሙት ልባችሁ ምን አታድርጉ እልህኛ አታደርጉ እግዚአብሔር ያላችሁን ምን በሉ ስሙ አድምጡ ታዘዙት እግዚአብሔር ይነግረናል እና እነሱ ባለመታዘዛቸው ጠንቅ አልገቡም አልገቡም። እናንተም እንደነሱ እንዳትሆኑ ምናልባት የከነዓኑን ርስት ሳል ካለመውረስ ምድረ በዳ መቅረት ቀላል ነው። ከዚህ ግን ከወንጌል እረፍት ግን መጉደል ግን ከባድ ነው እና ስለ እረፍት እየተናገረ እያለ እስራኤል ከነዓን ገብተዋል ኢያሱ አስገብቷቸዋል ኢያሱ አሳርፏቸው ቢሆን ኖሮ ይላል ከዚያ በኋላ ሌላ ቀን ባልተናገረ ነበር ይላል ማ ዳዊት ዳዊት ይናገራል አንድ ቀን ብሎ ይቀጥራል። ስለዚህ አንድ ቀን ብሎ ዳዊት ከተናገረ ከኢያሱ ዘመን በኋላ እንግዲህ ስንትና ስንት ዘመን እንደሆነ መቁጠር ማሰብ ይቻላል። የኢያሱ ዘመን እረፍት እረፍት ቢሆን ኖሮ እንደገና በትንቢት በመንፈስ ቅዱስ ተሞልቶ ቅዱስ ዳዊት ስለሌላ እረፍት ስለሌላ የእረፍት ዘመን አንድ ቀን ብሎ መቅጠር አያስፈልገውም ስለዚህ ኢያሱ ያሳረፋቸው እረፍት እውነተኛ ወይም አማናዊ እረፍት አይደለም ለምን ኢያሱ ያሳርፏቸው ቢሆን ኖሮ ያለው ለምንድን ነው እናውቃለን ሙሴ ከነዓን በርጋ ደርሶ ነው የቀረው ከዛ በኋላ እስራኤልን እየመራ ዮርዳኖስን አሻግሮ ያወረሰ ርስት ያከፋፈለ በሙሴ በኩል የተነገረ የተስፋ ኪዳን ያስፈጸመ ኢያሱ ነው ስለዚህ ኢያሱ እንኳን አድርጎት ቢሆን ኖሮ ሌላ እረፍት ባልተወራ ነበረ። ስለዚህ ሌላ እረፍት አለ እያለ ይናገራል። እንግዲህ እግዚአብሔር ከሥራው እንዳረፈ ይላል። ደግሞ እግዚአብሔር ከሥራው እንዳረፈ ማ የሰው ልጅ ለሰው ልጅ ያዘጋጀውን ጨርሶ እንዳረፈ፣ እኛም የምናርፍበት አለን። አማኞች የምናርፈው መቼ ነው? ክርስቲያኖች የምናርፈው በምንድን ነው ብንል እግዚአብሔር በሠራው ሥራ ክርስቶስን በመስቀል ላይ በመስጠት በሠራው ስራ ምን በማ በማመን ነው በማመን ነው። በመስቀሉ ስራ በኢየሱስ ክርስቶስ በማመን ነው። አዎ የመጀመሪያው ረፍት በእግዚአብሔር ስራ ነው፣ ያው የታወቀ። የመጀመሪያው ረፍት በእግዚአብሔር ስራ ነው፣ ሁለተኛውም ረፍት በእግዚአብሔር ስራ ነው። አያችሁ ረፍት በኛ ምናመጣው አይደለም። ለሰው ልጅ የሚያስፈልገውን ፈጥሮ ለአዳም ረፍት ሰጥቶ አዳም እንዳሳረፈ እንዲሁ ያው እግዚአብሔር የሰው ልጅ ባለመታዘዝ በወደቀ ጊዜ ምንድን ያለው ከሴቱ የሚወለደው ባቡራስ ይቀጠቅጣል ብሎ ሌላ እረፍት አዘጋጅ ያን እረፍት የሚያመጣው ማን ነው? እግዚአብሔር ነው። ስለዚህ እረፍታችን እግዚአብሔር እንጂ እኛ አይደለም። እረፍታችን ሌላ ምንም አይደለም። የዚህ ዓለም ቁሳቁስም አይደለም። እንደርስበታል ያልነው ስኬትም አይደለም። እረፍታችን፣ እውነተኛ እረፍታችን፣ የማይወሰድ እረፍታችን በመስቀል ላይ እግዚአብሔር የሰራው ኢየሱስ ክርስቶስ የሰራው ስራ ነው። ስለዚህ ሰው ለማረፍ የሚሰራው ስራ አለው የለውም። እነኚህ ሰዎች ከፈተና ለማምለጥ ወይ ደግሞ ከመጣባቸው ፈተና ለማረፍ የራሳቸውን ዘዴ ቀይሰዋል። የቀየሱት ዘዴ ግን ፈተናውን ከፈተና የሚያሳርፋቸው ሳይሆን ከዘላለማዊ ረፍታቸው የሚያወጣቸው ዛሬ ወንጌል ከሚያመጣው ወንጌል ያመጣል። በቃ ወንጌል ፈተና ነው። ለምን በዚህ ዓለም ሳላችሁ መከራ አለባችሁ ተብሏል። ልናስወግደው አንችልም። ብዙ ሰዎች ያለባቸውን የወንጌል ፈተና፣ ስለ ወንጌል የመጣባቸውን መነቀፍ ለማስወገድ ይሽለኮልካሉ። መሽለኮልካ መንገድ በዛው ነው የሚያወጣው። መሽለኮልካ መንገድ መመለሻም የለውም ዛሬ ከእውነት መንገድ ፈተና ለማምለጥ ተቀባይነት ለማግኘት ምንሽሎክሎክ ሰዎች ብንሄድም ተሽሎክልከን ሄደን ሄደን መመለሻው ይጠፋናል ስለዚህ መሽሎክሎክን ከአሁኑ ማቆም ነው ያለብን አቋራጭ መንገድን ፈተና የማስወቅ ወንጌልና ፈተና የተያያዙ ናቸው ማንም ሊከተለኝ የሚወድ ቢኖር መስቀሉን ይሸከም ነው ያለ መስቀል ማለት አንገት ላይ የምናስቀመለው ይቅርታ መስቀል ማለት አንገት ላይ የምናንጠለጥለው አንገት ላይ የምናስቀምጠው ሳይሆን መከራ ነው። ስለዚህ የሚከተለኝ መከራ ይሸከም። መከራ ጠልቶ ወንጌል ለማገልገል መርጦ አይሆንም። የዚህን ዓለም ክብር አቦ አቦ ፈልገን እንደገና ደግሞ ወንጌል የሚያመጣውንም ደግሞ ዘላለማዊ ክብር አስበን ሁለቱን መያዝ አይቻልም። እውነተኛ እረፍታችን ሰንበታችን ኢየሱስ ነው፣ ክብር ለስሙ ይሆን። ስለዚህ ያን ሰንበት ነው መናፈቅ ያለብን ከዚያ ሰንበት የሚያወጣንን ነገር ማስወገድ አለብን። አዎ የቀደሙ አባቶች እኮ ይህን ሰንበት ይህን እረፍት ይሄን የዘላለም ክብር ፈልገው ነው ከነበሩበት ዝናና ክብር፣ አንቱ ተብሎ ከተቀመጡበት ቦታ እንደነ ጳውሎስ በሃይማኖት መንበር ላይ በክብር ተቀምጦ አንቱ ተብሎ ዝቅ ተብሎ የተሰገደ በመንገድ ላይ በአደባባይ፣ በገበያ ስፍራ ሁሉ መንገድ እየተለቀቀለት አዎ የሄድ የነበረ የታላቁ ገማሊያል ተማሪ የነበረ ነው። ያን ክብር ነው የተወው። ምድራዊ ክብር ነዋ። ለዚህ ነው እኮ ረብ የሚመስለውን ነገር ጠቃሚ የሚመስለውን ነገር ከክርስቶስ አንጻር ምን አልኩት? እንደማይጠቅመኝ ከንቱ እንደሆነ ነገር ቆጥሬ ተውኩት ጣልኩት፣ ያለው ቅዱስ ጳውሎስ ለዚህ ነው። ስለዚህ ልንተው ይገባናል። ኢየሱስ ሰንበታችን ነው። ኢየሱስ እረፍታችን ነው። ከዛ ምን አለ? እንደዛ አለመታዘዝ ምሳሌ እንደነማ እንደ ብሉይ ኪዳኑ እንደ እስራኤል ሰዎች አለመታዘዝ ምሳሌ ማንም እንዳይወድቃል እንዳትወድቁ ወድቀ ኋላ አርባው ዘመን በምድረ በዳ ሬሳቸው የቀረ እነማን ናቸው እነሱ አይደሉም ባለመታዘዝ ከፊታቸው ያለውን ነገር ፈርተው ትልቁን ቅጥር ግንብ የሰዎቹን ቁመትና ከፍታ ተዋጊነታቸውን አይተው የፈሩት እነማን ናቸው? እነሱ አይደሉም? አሁን በክንፉ ተሸክሞ ባህር አሻግሮ ጠላቶቻቸውን አስጥሞ ያሻገራቸውን እግዚአብሔርን የሰራላቸውን ድንቅ ነገር የረሱት እነሱ አይደሉም? ስለ ረሱ እኮ ነው። እግዚአብሔር ፈተና ሲገጥመን አስጨናቂ ነገር ሲገጥመን ለምን ፈራችሁ አይልም። ሰው አይደለንም እንዴ? አልፈራም የሚል ካለን ውሽታ። እንፈራለን ነገር ግን መሆን ያለበት ምንድን ነው? ወደኋላ ዞር ብለን ልክ እዛ ዳዊት መዝሙር 76 ነው 77 ላይ የተናገረው የቀደመውን ዘመን አሰብኳለሁ። ምሕረቱ ዘጋ ጣለኝ ብዬ ነበረ፣ በኋላ ግን የቀደመውን ዘመን አሰብኩ። ወደኋላ መለስ ብለን ስንት ዘመን አለፍኩኝ፣ ወደ ግራ ወደ ቀኝ መለስ ብለን ስንት ዘመን ያን ሁሉ ያለፍኩበት አምላክ ዛሬም አይጥለኝም ብሎ መታመን ያስፈልጋል። እና ወደኋላ እነሱ ኤርትራን በአንድት እንደተሻገሩ በግብፅ ምን እንዴት አለ ተአምር እንዳደረገ በኩሮቻቸውን ታድጎ የግብፅን በኩር ገሎ እንዳሻገረ ከሰማይ መናን ካለት ውሃን ስጋ እያበላ ክብር ለእግዚአብሔር ይሆን። ምድረ በዳው እንዳያቃጥላቸው በደመና ጃንጥላነት፣ በደመና መጋረጃ እያቀዘቀዘ የሌሊት ቁር እንዳስጨንቃቸው የምድረ በዳ ቁር ከልካይ በሌለውን ጭው ባለ ሜዳ የሚመጣውን ቁር አይችሉትምና እንደሱ ደግሞ እንዳያው ሌሊቱን በእሳት እያሞቀ እየተንከባከበ ያሻገረ አምላክ እረሱት። ስለዚህ ወደቁ። እንደነሱ እንዳንሆን ምንን እንትጋ ነው የሚል እንትጋ፣ እንበርታ። እንግሊዝኛው ሌታስ ሌበር ይላል እንትጋ፣ መታገል፣ መጽናት ያስፈልገናል። እንትጋ ሲል ሌታስ ሌበር እንልፋ ሲል ለመዳናችን ሳይሆን መዳናችንን ላገኘንበት ዕረፍታችን ወደ ድነቱን ለመግባት በእምነትና በመታዘዝ ባለመጠራጠር እንበርታ ማለት ነው። እንትጋ ማለት ያ ነው እንጂ ለመዳናችን ምንሰራ የለም። ለመዳናችን የክርስቶስ ስራ እጅግ ራሱ በቂ ነው እና ለምን የወደቁትን የበረሃ ተጓዦች እንዳንመስል የተሰጠ ምክር ነው። ዮሐንስ 6 29 ላይ ኮ ብሏል ጌታ ምን እናደርግ? የእግዚአብሔር ስራ ምንድን ነው አሉት። የእግዚአብሔር ስራ አለ። ብዙ ሰው ነገሩ እድን ዘንድ ምን ማድረግ ይገባኛል፣ ከድርጊት ጋር፣ ከእኛ ከሚጠበቅ ጋር እናድርገዋለን። ምን ላድርግ? ዛሬ ብዙ ሰዎች መዳናችን በነፃ መሆኑን መቀበል እየቸገረን፣ የእኛ ምን እናድርግ፣ ምን እናድርግ አሉት። የእግዚአብሔር ስራ እንድንሰራ ምን እናድርግ አሉት። አሁን እዚህ ያነሳሁት ዮሐንስ 6 ላይ የእግዚአብሔር ስራ አላቸው። ይሄን አድርጉ አይደለም፣ እርሱ በላከው አብ በላከው በልጁ እንድታምኑ ማመን፣ ከዛ በኋላ መታዘዝ። እግዚአብሔር ጸጋውን ያብዛለን። ሰላም ሆኑልኝ።